ቀምጥል በጣም ተናዳ እና በጣም ተበሳይታ እንዲሁም ንደቷ ከአቅሟ በላይ ሆኖ እንባዎቿን እርግፍ እርግፍ እያደረገች የአዴንና የኪንጎን ወር እያዳመጠች ነበር። ነገር ግን እንባዋን ጠራረገች እና ሄደችና ኪንጎን ፊት ለፊት ተጋፈጠችው። አዴንም ተከትላ ሄዳ ደበደበቻት። ጥፋቱ ደግሞ የኪንጎ ነበረ። እንዴት አልፈልግህም ብላ ትታው የሄደችውን ሌላ ፍቅረኛ የያዘችውን ሴት እንዴት እወድሻለሁ፣ አፈቅርሻለሁ አይደለም፣ ሌላው ቀርቶ ጥፊሽና ቁጣሽ ናፍቆኛል፣ እናም አንቺ ብታወልጅና ብታገቢም መቼም ቢሆን የአንቺ ፍቅር ከልቢ አይወጣም እያለ እያወራት እያለ ቅምጥል ግን ተደብቃ እያዳመጠቻቸው ነበረ። ነገር ግን ንደቷም ሐዘኗም ካቅሟ በላይ ስለነበረ እንባዎቹ ሲረግፉ የቅምጥል እምባዎች ማለት ነው እጅግ በጣም ያሳዝኑ ነበረ ነገር ግን ለምን ብዬ ነው የማለቅሰው ለየትኛው ፍቅር ብዬ ነው ምንድን ነው ብላ እንግዲህ ሊሊ የመከረቻትን ምክር ታስታውስ እና እምባዎችን ጠረቅረቅ ታደርግና ወደ ኪንጎ ቀጥታ ነበር የሄደችው ኪንጎም ታዳም? ቅምጥልን ሲያይ በጣም ነበር የተደናገጠው። ምክንያቱም ደግሞ ያው እንግዲህ ቅምጥል እንደሚታወቀው በጣም ኃይለኛና አደገኛ ተደባዳቢ ልጅ ናት። እናም ልታንጠባጠበ ይመጣች ብሎ ነበር የደነገጠው። ነገር ግን ያለውም የ ያው የፈራው ነገር አልቀረለትምና፣ አንተ እንዴት ብትንቀኝ ነው? አፈቅርሃለሁ እወድሃለሁ ስላልኩህ ነው እንዲ እንደዚህ እየተጫወትክብኝ ያለኸው። ከዚህ በኋላ አዴ አጠገብ እንዳደርስ ብላ በካልቹ ብላው፣ ወዲህ አዴ ትሄዳለች። አዴ ጠብቂ እንትን እና እሷንም በጥፊ ትመታታለች። ከዚ በኋላ አንተን እወድሃለው እፈቅርሃለው እያልኩኝ ከኋላ ከኋላ ልከታተል አልችልም። ከዚ በኋላ አጠገቤ እንዳትደርስ ብላ ኪንጎን አስጠነቀቀችው። ኪንጎን በጣም ደነገጠ። ምክንያቱ ደግሞ አደይ በፍጹም የእሱ ልትሆን አትችልም። አደይም እባክህ ተወኝ፣ ተፋታኝ የምትወድህንና የምታፈቅርህን ልጅ በእኔ ምክንያት እንዲያታጣ፣ እኔ ሌላ ሰው ነኝ እኔ የዴብሁኝ ሆኛለሁ እባክህ ብትለውም፣ ነገር ግን ኪንጎ ሊሰማት አልቻለም። በእርግጥም ታዲያ እሱ ልቡ ያለው አዴ ላይ ስለሆነ ቅምጥልን ሊያፈቅራት አልቻለም። ፍቅር ደግሞ በግድ አይመጣም ሊመጣም አይችልም። ስትወጣ ስትገባ በየቀኑ ያያት አዴን እንዴት ብሎ ቅምጥልን ሊያፈቅራት ይችላል? በፍጹም የማይቻል ነገር ነው። ይሁንና ትንሽ ገለል ቢልና ከአደይ ራቅ ቢል አደይን ባያት ጥሩ ነበረ። ነገር ግን እሱ በወጣ በገባ ቁጥር አደይን እየተመለከታት ነው። ስለዚህ በመሀከል እንግዲህ ቅምጥል እየተጎዳ ትገኛለች። ቅምጥል ደግሞ ኪንጎን በጣም ተወደዋል የታፈቅረዋለች። አሁን በዚህ መሀል እንግዲህ በጣም ተሰቃይታለች። እሷ ከዚህም በፊት እባክሽ ተረጋጊ ብላ ንል መክራትን መክራትም ነበረ። አሁን አንቺ በግድና በሀይለኝነት በግዴታ ወደ ራሶች ብታቀርቢው አንድ ቀን ጥሎች መሄዱ አይቀርም እያለቻትም መክራትም ነበረ። ነገር ግን የሊሊን ምክር ተግባራዊ ለማድረግ እየሞከረች ነበረ። ነገር ግን ኪንጎ የሚያደርገው ነገር የቅምጥልን አእምሮ እየነካው ይገኛል። አደይም ባየ ቁጥር የአደይ ፍቅር እያገረሸበት፣ ቅምጥልን ጥሎ ወደ አደይ እየሄደ ነው። በእርግጥ ሂዶ ይቀራል እንጂ አደይ የዴብና የዴብ ብቻ ነው። ዴብም ደብ እንግዲህ ኪንጎ ባናገራት ቁጥር ያዙኝ ልቀቁኝ እያለ በቅናት እየተንጨረጨረ ነው። ኪንጎንም ሊመታው ነበረ፣ ነገር ግን አዴንች እያዳነችው። ከዚህ በኋላ እስከ ዛሬ ድረስ ፍቅርን ሳትቀበለ በፊት ስታገኛት ስታወራት ስታቅፋት ዝም ብያለው። ከዚህ በኋላ አዴ የኔ ናት የኔ ሴት ናት አጠገቧ እንዲደርስ አልፈልግም በማለት እንግዲህ ኪንጎ ሊደበድበው ሲል <coughs> <tos"> <coughs> ዳይመንድ እና አዴ ናቸው ይገላገሏቸው። አዴይም ታዲያ ለምንድን ነው ዴብ አታምነኝም እንዴ? ለምንድን ነው የማታምነኝ? እኔ ኮ አጠገባቸው ሳልፍ ቁጭ ብሎ ሳያቸው ሰላም ልበላቸው ብዬ እንጂ ሌላ ነገር ፈልጌ አይደለም፣ ይህርኩት ስለዚህ ልታምነኝ ይገባል፣ በማለት አዴይም ዴብን ተቆጥተዋለች። ዴብም እሺ በጣም ይቅርታ፣ ከዚ በኋላ አይለምደኝም ብሏታል። እርግጥ ሰው የሚቀናው በሚወደው ሰው ነው። ይሁንና ደግሞ የሚዋደድ ሰው ደግሞ መተማመንም በመካከላቸው ሊኖር ይገባል። አሁን በመሀል እንግዲህ ኪንጎም በአደይ ፍቅር ይሰቃያል፣ ቅምጥልም በኪንጎ ፍቅር እየተሰቃዩ ይገኛሉ። ሁለቶችም ግራ ተገብቷቸዋል። የእነሱ ያልሆነን ነገር የእነሱ ያልሆነን ሰው እያፈቀሩ በጣም የሚሆኑት ግራ ገብቷቸዋል። እንግዲህ ባለፈው ክፍል አሹ መጨለማ ተኝቶ ሮማን እና ዳይመንድ ተደናግጠው ነበረ። ያለቀው ሁላችንም። ታዲያ አሹ መሞት የለበትም፣ አሹ ከሞተ አናይም እያልንም ድምጻችንን ስናሰማ ነበረ። ድምጻችንም ተሰምቶ አሹ ሳይሞት ቀርቷል። አሹ ባለመሞቱ ሁላችንም በጣም ደስ ብሎናል። እስኪ አሹ ባለመሞቱ ደስ ያላችሁ ቪዲዮ ላይክ እና ሸር እያደረጋችሁ ደስታችሁን ግለጹ። እና አሹ እንግዲህ እንቅልፍ ወስዶት ነበረ፣ ሙቶ አልነበረም። ታዲያ ከዛ በኋላ ዳይመንድ ሲቀሰቅሰው አሹ ይነቃል። አሹ ሲነቃ ግን ያየውን ነገር ማመን ያቅተዋል። በጣም ከመደሰቱ በላይ እንግዲህ ዳይመንድ ብሎ ነበረ ብድግ ብሎ እየተጠመጠመበት፣ ከዛም በኋላ ሮማን ላይንም ጥምጥም አለባት። ወይኔ እኔም ፍለጋ መታችሁ ነው አለ ደስ አለው በጣም ምክንያቱም ደግሞ እናንተ ባትኖሩልኝ ኑሮ በዚህ ሰዓት ምን ይወጣኝ ነበር ማንስ ነው አሹ ጠፋ ብሎ ፍለጋ የሚመጣው ነበረ እያለ ማልቀስ ይጀምራል እናም ታዲያ አሹ ምን ተፈጥሮ ነው እኔ እኮ ቤት ሄጄ ስፈልግህ የለም እኔም ቤት መታ ከሆነ ብዬ ብፈልግ አጣው ለምንድን ነው እንዴት አስጨንቀኛለህ ብላ እንግዲህ ሮማንም ትቆጣዋለች። አሹም በጣም ይቅርታ ስላስጨነኳችሁ እህት ወንድሞቼ ብሎ እንግዲህ ሶስታቸውም ይተቃቀፋሉ። ምክንያቱ ደግሞ አሹ ከዚህ በፊት በሮማን ዳይመንድና አሹ ይጣሉ ነበር። ዛሬ ግን ሶስታቸውም ውህትና ወንድም ሆነው ሲለቃቀሱ ስናይ ልባችንን ነበር የነኩት። ምክንያቱም ወንድማቸው የሚወዳቸው ሰው ነው፣ በችግራችሁ ጊዜ የሚደርስላችሁ። ምክንያቱም ሌሎቹ አሹን አልፈለጉትም እና እነዚሁ ውህትና ወንድሜ የሚላቸው ሮማንና ዳይመንድ ነበሩ ፍለጋ የወጡት። እጅግ እጅግ በጣም ልቤን ነው የነኩት ሶስታቸውም ማለት ነው። ከዚያም በኋላ አሹ ወደ ሮማን ቤት ሄደ። ሮማንም በጣም ደስ ብሏት፣ እኔ እኮ ዝድ ደረጃ ልደርስ የቻልኩት እኮ አሹ በአንተ እኮ ነው። አንተ ባትኖር ኖሮ እኮ እስካሁን ድረስ ሙችም ሊሆን ይችላል አንተ እኮ ተኮ ነው እዚህ ከተማ የመጣሁት። አንተ እኮ ነው ተኮ ነ እዚህ የመጣ አሁን እንደዚህ እንደልብ እንድንቀሳቀስ እንዲሄድ ዘና ብዬ አእምሮብኝ እንዲሄድ አደረከኝ እኮ አንተ እኮ ነው አሹ። እኔ አንተ ምንም እንድትሆንብኝ አልፈልግም ትለዋለች። አሹም በጣም ደስ ብሎታል። ምክንያቱም ለካ እኔ ፈላጊ ያለኝ ማለት ነው ብሎ ደስ ብሎታል። እንኳንም ለእናቱ ተረፈላት። ከዛም በኋላ አሹና ሮማን ወደ እነ ፍቅር ቤት ይመጣሉ። ያኔ ደግሞ እንደዛ ሊመጡበት የቻሉበት ምክንያት ሮማን ሩታ እየፈለገች ነበር ስላለችው ሩታ እንዳትጨነቅ ብሎ ሰላም ሊላት ነበር የመጣው። ሩታ በጣም ደስ ብሏታል፣ አሹ ወደቤት ስለመጣ። እኔ ኮ ጨንቆኝ ነበረ፣ ሮማን በጣም አመሰግናለሁኝ፣ ትጨነቃለች ብለሽ ይዘሽልኝ ስለመጣሽ ትላታለች። ሮማንም ችግር የለውም ጥላት ከዛ በኋላ ስልኩን ይቀበላት እና ማየት ይጀምራሉ። መጨፈር ይጀምራሉ። ከዛም ወጣ ብለው ነፋስ ለመቀበል በወጡበት ሰዓት ግን ሌላ ነገር ይፈጠራል። ምክንያቱ ደግሞ አሹ የሮታን ግንባር ይስማል እና ደግሞ ያን ጊዜ ሮማን በጣም ነበር የቀናቸው፣ የተናደደችው። ከዛም በኋላ አሹ ስትለው እሱ ደግሞ እንግዲህ ተይ ነበር ያለው ምክንያቱም ደግሞ ከሩታ ጋር እያወራ ስለነበረ ከዛም በኋላ ጭራሽ ስሜም ጠፋ በላ ብላ ጥላቸው ትሄዳለች ወይኔ ጉዴ ምን ሆና ነው አስቀየምኳት እንዴ ሮማን እየተቀየመችኝ እያለ ሲያዋራ ሩጣ የሚውል ሮማን እኮ ትወድሃለች እኮ ለመግለጽ ፈርታ ነው እንጂ እኮ ታፈቅረሃለች፣ ስትለው ዋሹን በጣም ደስ ብሎት እውነትሽ ና ሩጣ ብሎ እንግዲህ ሮማንን ተከትሎ ይሄዳል። እንግዲህ ያው ሮማን ምን እንዲያላት እንደጠየቃት ያው በቀጣይ ክፍል ነው የሚታየው ማለት ነው። በነገራችን ላይ እንግዲህ የፍቅርናትን በጣም ከፍቷታል። አዴ እና እሹ ከዛ ቤት ስለወጡ በጣም ከፍቷታል። ምክንያቱ ደግሞ እነሱ ጥሩ ልጆች ናቸው ተወዳቸዋለች። ይሁንና ግን የመርዙን ያደረገችው አዴን ብላ ስላሰበች እና አሹም ተባባሪዋ ነው ብላ ስላሰበች እንጂ እነሱን አትጠላቸውም። እንዳታመጣቸውም እንዳይተዋቸውም ግራ ተጋብተዋል። እንግዲህ ቴናና ፍቅርም እየተመካከሩ ነው። እንግዲህ አዴን የሆነ ነገር እናደርጋታለን ወይ፣ ሀገሯ እንልካታለን ወይ ደግሞ የሆነ ነገር እናደርጋታለን እያሉ እንግዲህ እየተመካከሩ ነው። ፍቅርም ደግሞ ወዲህ እና ሊሊ ቤት እሄዳለች፣ ሩታን እና ሊሊን ሰራላችኋለሁ እያለች ያው በቀጣይ ክፍል ነው፣ ወር ግጥ እሱ የሚለቀቀው ምን ልታደርጋቸው ነው? ቆይ ሊሊ በጥፊ ብላ ትመልሳታለች እንጂ ሊሊ ያለችበት በገዛ ቤቷ አህዲያ መሽም አዴ የሆነ ነገር አደርጋለሁ ብትል የማይሳካ ነገር ነው። እኔ የምለው እንግዲህ አዴ ዴቭ እንግዲህ ሁሎችም እየተራኮቱበት ይገኛል። ቲናም የኔ ነው ትላለች፣ ፍቅር የኔ ነው ትላለች ሩታም ትወድዋለች። ሁሉም እንግዲህ ደብደብ ይላሉ። ነገር ግን ደብ የአዴና የአዴ ብቻ ነው። ፍቅር በግድ የሚሆን ነገር የለም። እንግዲህ ቲናም አይኗን በጨው ያጠበች ናት። ፍቅርም አይኗን በጨው ያጠበች ናት። አንድ ሰው ወንድ ፈልጎ አፍቅሮ ሲጠይቅ እንጂ ሴት ልጅ ስትጠይቅና ወደ ያለው ብላ ሙጭጭ ስትል የማያምር ነገር ነው። ለማንኛውም ቀጣይ ምን ይፈጠራል እንግዲህ የማነው የኪንጎንና እንዲሁም የቀበጠሪ የፍቅርና የአዴን የሌሊን ሁኔታ ለማየት ጓጉቻለሁ። በክፍል በክፍል ሀ አንድ ማለት ነው። ለማንኛቸውም ለዚ አዲስ ለሆናችሁ ሰብስክራይብ እና ላይክ፣ ሼር እያደረጋችሁ አበረታቱን። መልካምነት ለራስ ነው። እንግዲህ ባጉር የምልልን እንግዲህ አፍቅሯታል። ፍቅሯም ሊገልጽላት ነበረ ነገር ግን ደግሞ ትኮራለች ብሎ አሰበ። እኔ የምልሽ ታውቂያለሽ ግን እንደምወዲሽ ሌላ ታሰበና ታውቂያለሽ ግን ብሎ ከዛ ጋር በቃታ። ለማንኛውም ይሄንን ከነገርኩሽማ ትኮራለሽ ብሎ እንግዲህ ፍቅሩን ከመግለጽ ቆጠብ ብሏል። ትንሽ መረጋጋት አለበት። አሁን አፈቀርኩሽ፣ ሞትኩልሽ፣ ምህር ኩልሽ ማለት አይችልም። እሷ ደግሞ አሁን ልቧ ተሰብሯል፣ በኤል ላይ የተነሳ አሁን አፈቀርኩሽ ቢላትም አሁን ፍቅሩን አትቀበለውም። ምክንያቱም ደግሞ ገና አላገገመችም እና ማለት ነው እና ቀጣይ ክፍል በጉጉት እንጠብቃለን።